ነገር ሞክሮታል እንዴ ፋዘርዬ በሞክሮ ውስጥ እንደው ምን ላደርጎ ነው ብለ ነው አይ ወጣ አርጌ ልጋብዞት ፈልጌ ነበር አይ ድሮ ድሮ እንኳን ትንሽ ቀማምስ ነበር አሁን ግን በሽታውን እያባባስብኝ ትቼዋለሁ እንዴ ፋዘርዬ ደግሞ አረቄ ሚያባብሳል እንዴ አረቄ ሚያባብሳል ወይ ይህንን እንኳን ሳታውቁ ነው እንደው ዝም ብለህ የምትጠጣ እኔ እንዲሁም መድኃኒት ነው የሚመስለኝ መድኃኒት ብዬ ነው የምጠጣው አረ እንደው ምን መድኒት ነው እንደው አንተ ቀልድህም አይጠገብ ያምሬን እኮ ነው ፋዘር አረ እንዶት ወይ ልጅ አረቄ ደግሞ መድኃኒት ነው አልከኝ ቀልድህ መቼ የማይጠገብ እንዴት አመሻችሁ ደህና መሻችሁ አለ እኔ ልጅ እግዚአብሔር ይመስገን ጥሩ ጨዋታ ላይ